የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። የኢራን እስራኤል ግጭት ተባብሶ ሲቀጥል ማምሻውን የኢራን ብሔራዊ ቴሌቪዥን ጣቢያም በእስራኤል የአየር ድብደባ መመታቱን ዘገቦች አመልክተዋል። ቴሄራን የሚገኘው ቴሌቪዥን ጣቢያ ሕንፃ ሲመታ የጣቢያው የቀጥታ ስርጭት መቋረጡ ሲነገር፣ የእስራኤል ጦር ኃይል ቴሌቪዥን ጣቢያውን እንደሚመታም ቀደም ሲል አስጠንቅቆ ነበር ተብሏል። አራተኛ ቀኑን ባስቆጠረው የሁለቱ ሀገሮች ግጭት በኢራን በኩል እስካሁን 224 ሰዎች መሞታቸው ሲረጋገጥ በእስራኤል በኩል 19 ሰዎች መገደላቸውን ባለሥልጣናት ገልጸዋል። እስራኤል ከቴሄራን ዋና ዋና ስፍራዎች ነዋሪዎች ለቀው እንዲወጡ ስታስጠነቅቅ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድል ወደ ማግኘት እያመራን ነው ብለዋል። በ22 ወረዳዎች በተከፈለችው ዋና ከተማ ቴሄራን ወረዳ 3 በተለይ ከ330 ሺህ በላይ ነዋሪዎችን በመያዝ ግንባር ቀደም ሲሆን በዚህ ወረዳና በሌሎች ሕዝብ በበዛባቸው አካባቢዎች ያሉ ነዋሪዎችን ነው የእስራኤል ጦር ለቀው እንዲወጡ ያሳስበው። የተለያዩ ሀገራት ዜጎቻቸውን ከኢራን ለማስወጣት ጥረት እያደረጉ ሲሆን አፍሪካዊቷም ጋና ቴሄራን በሚገኘው ኤምባሲዋ ያሉ ሰራተኞች፣ ተማሪዎችና ሌሎች ዜጎቿን በድንበር በኩል ለማስወጣት እየሞከረች መሆኗን በውጭ ጉዳይ ሚኒስቴሯ በኩል ይፋ አድርጋለች። የኢራን መከላከያ ሚኒስቴር ለማንኛውም አይነት ጦርነት ዝግጁ መሆናቸውን ሲገልጽ በሌላ በኩል የሀገሪቱ ባለስልጣናት ግጭት ቆሞ የኒውክሌር ንግግሩ እንዲቀጥል ፍላጎት አላቸው እየተባለ ነው። ቴሄራን ግጭት የማቆምና ወደ ኒውክሌር ንግግር የመመለስ ፍላጎቷን በተመለከተ በአረብ አሸማጋዮች በኩል ለእስራኤልና አሜሪካ መልእክት መላኳን የመካከለኛው ምስራቅና የአውሮፓ ተወካዮች ገልጸዋል። ወደ ንግግር የምትመለሰው ግን አሜሪካም በሁለቱ ሀገሮች ግጭት እጇን ካላስገባች ብቻ ነው ብለዋል የቴሄራን ባለሥልጣናት። በዚህ ጉዳይ ላይ የትኛውም ወገን በይፋም የሰጠው መግለጫ የለም። ለጂ ሰባት ስብሰባም ካናዳ የገቡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ኒኩሌር ስምምነት እንድትመለስ ደጋግመው እየጠየቁ ናቸው። የኢራን ውጭ ጉዳይ ሚኒስቴር ግን ትላንት እሁድ ሊቀጥል ቀጠሮ ተይዞለት የነበረው ንግግር በእስራኤል ዘመቻ መስተጓጎሉን ይፋ ሲያደርግ፣ ፕሬዝዳንት ትራምፕ ግን የሩሲያው መሪ ቭላድሚር ፑቲን ዋነኛ አደራዳሪ እንዲሆኑ ጭምር ለኢራኖች ሀሳብ ማቅረባቸው ይታወሳል። ከፑቲን ጋር ረጅም የስልክ ውይይት ማካሄዳቸውን የገለጹት ትራምፕ ሁለቱን ሀገሮች ለማሸማገል ፈቃደኛ ስለመሆናቸው ፑቲን እንደነገሯቸው አመልክተዋል። ኢራን በዚህ ላይ እስካሁን በይፋ ምላሽ ባትሰጥም ከሩሲያ ጋር ካላት መልካም ግንኙነት ሐሳቡን ልትቀበል ትችላለች ይላሉ ታዛቢዎች። ኢራንና ሩሲያም በሶሪያና ኢራቅ ግጭት ወታደራዊ ትብብር የነበራቸው ሲሆን ሩሲያም ለኢራን ግዙፍ የጦር መሳሪያ አቅራቢ መሆኗ ይነገራል። ሩሲያም ከእስራኤልም ጋር ጥሩ ወዳጅነት ሲኖራት በምዕራባውያን የማዕቀብ ውርጅብኝ ስትመታም እስራኤል ክህደት አልፈጸመችባትም። ለዩክሬን ጦር መሳሪያ እንድትልክ የቀረበላትን ጥያቄም ውድቅ በማድረግ ትታወቃለች እስራኤል። እናም ከሁለቱም ሀገሮች ጋር ካላቸው ቅርበት አንጻር ፑቲን ለሽምግልና ትክክለኛው ሰው መሆናቸውን ትራምፕ ተናግረዋል። ይህ ሁሉ ሆኖ በሩሲያው መሪ አማካኝነትም ይሁን በሌሎች ወገኖች አደራዳሪነት ኢራንና እስራኤል ከስምምነት መድረሳቸው ወይም ደግሞ ከስምምነት መድረስ ይገባቸዋል ነው ያሉት ትራምፕ። ከዚህ አኳያ ሰላም በማምጣት የተሳካላቸው መሪ መሆናቸውን በመግለጽ በእርሳቸው ጥረት የመጡ ያሏቸውን አብነቶች ዘርዝረዋል። ኢትዮጵያና ግብፅ በህዳሴ ግድብ የነበራቸውን ግጭት አቁመው ወደ ሰላም እንዲመጡ ማድረጋቸውን፣ ህንድና ፓኪስታን በቅርቡ ያነሱትን ግጭት በንግድ ማካካሻም እንዲያቆሙ ማስቻላቸውን ጠቅሰዋል። የሚኒሶታም ህግ አውጪ ምክር ቤት አባላትን ገድሎ አቁስሎ ያመለጠው ተጠርጣሪ ተያዘ ያለበትን ለጠቆመ 50,000 ዶላር ሽልማት የወጣበት የ57 ዓመቱ ተጠርጣሪ በሚኒያፖሊስ ምዕራባዊ ክፍል ገጠር ውስጥ ተሸሽጎ መያዙ ታውቋል። በፖሊስ ከተከበበ በኋላም በሰላም እጅ ስለመስጠቱ የተነገረ ሲሆን በሚኒሶታ ሰዓት አቆጣጠር ዛሬ ከሰዓት ፍርድ ቤት ይቀርባል ነው የተባለው በግድያና በመግደል ሙከራ ተከሶ ማለት ነው። ቫንስ ሉተር የተባለው ተጠርጣሪ በሰዓታት ልዩነት ሁለት የሚኒሶታ ሕግ አውጪ ምክር ቤት አባላትን ፖሊስ መስሎ በመግባት እንደገደላቸው ይነገራል። ሜሊሳ ሆርማን የተባሉትን የምክር ቤት አባልና ባለቤታቸውን ከገደለ በኋላ በ15 ኪሎ ሜትር ርቀት ላይ በሚኖሩ ጃን ሆፍማን የተባሉ ሌላኛው የምክር ቤት አባል ላይ ጥቃት መፈጸሙ ተመልክቷል። ሆኖም ጃን ሆፍማን እና ባለቤታቸው ብዙዎችን ባስደነቀ ሁኔታ በ17 ጥይት ተደብድበው በሕይወት ተርፈዋል። ባል በ9 ሚስት በ8 ጥይት ቀዶ ጥገና ከተደረገላቸው በኋላ በጥቂት ጊዜ መናገር የቻሉ ሲሆን ከሞት መትረፋችን ተአምር ነው ብለዋል። ወንጀሉ ከተፈጸመበት 80 ኪሎ ሜትር ርቀት ላይ የተያያዘውን ተጠርጣሪ ለማደን በሚኒሶታ ታሪክ ግዙፍ የተባለ የፖሊስ ኃይል ተሰማርቶ እንደነበር ይነገራል። የተገደሉት ሜሊሳ ሆርማን የሚኒሶታ ምክር ቤት አባል ሆነው ለ20 ዓመታት ማገልገላቸው ሲነገር፣ በግድያ የተጠረጠረው ግለሰብ ደግሞ የጸጥታ መኮንንናም የሃይማኖት መምህር ሆነው በአፍሪካም በመካከለኛው ምስራቅም እንዲሁ ሲሰራም በአንድ ወቅት በዲሞክራሲያዊት ኮንጎ የቤተ ክርስቲያን ፓስተር ሆኖ ሲሰብክ የሚያሳይ ፎቶግራፍ ይፋ ወጥቷል። ሰውየው በሚኒሶታ ምክር ቤት ለተወሰነ ጊዜ ሰርቶ እንደነበርም ይነገራል። ወንጀሉን ለምን እንደፈጸመ ግን እስካሁን የተባለ የለም። የብሪታንያም የስለላ ድርጅት ኤምአይ6 በ116 ዓመታት ታሪኩ ለመጀመሪያ ጊዜ በሴት ሊመራ ነው እንደ አውሮፓውያኖቹ አቆጣጠር በ1999 የሚስጥር ደህንነት መሥሪያ ቤቱን የተቀላቀለችው ብሌዝ ሜርሊ የድርጅቱ 18ኛ ኃላፊ ሆናም በዚህ ዓመት መጨረሻ ላይ ከሰር ሪቻርድ ሙር ኃላፊነቷን ተረክባለች። በአሁኑ ወቅት በደህንነት መስሪያ ቤቱ በቴክኖሎጂ እና በፈጠራ ቢሮ ውስጥ በኃላፊነት እየሠራች የምትገኘው ግለሰቧ ተቋሙን እንድትመራ በመጠየቋም ኩራትና ክብር እንደተሰማት ገልጻለች። ጠቅላይ ሚኒስትር ሰር ኪር ስታርመር ሹመቱን ታሪካዊ ካሉ በኋላም የስለላ ተቋማችን ከምንጊዜውም በላይ አስፈላጊ በሆነበት ወቅት የተሾመች ነች ሲሉ ገልጸዋል። ኤምአይ6 የብሪታንያን ደህንነት ለማረጋገጥ በሌላ ሀገር የስለላ ሥራዎችን የማካሄድ ኃላፊነት ተጥሎበታል። ይህ አዋዜ ነው። ዋሌን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማኅበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16 ሺ በላይ ተጠቃሚዎችን ያፈራ